ፖርቹጋል ያለ ክርስቲያኖ በብዙ ጎል ልዩነት ማሸነፋቸው ቡድኑ ያለ ክርስቲያኖ የተሻለ ጠንካራ መሆኑን የሚያሳይ ነው ወይስ የፖርቹጋልን ስኳድ ዴብዝ ነው የሚያመለክተው? በዚህ ቪዲዮ ስለ ሰሞኑ አነጋጋሪ ጉዳይ እናወራለን። በአሁኑ ሰዓት ዓለምን ሁለት ቦታ ከፍሎ እያነጋገረ ያለው ነገር ክርስቲያኖ በዚህኛው ፖርቹጋል ናሽናል ቲም ውስጥ ያለው አስፈላጊነት ነው። አንዳንዶች የክርስቲያኖ በብሔራዊ ቡድኑ ውስጥ ያለው ጠቀሜታ ድሮም አሁንም ጥያቄ ውስጥ የሚገባ አይደለም ሲሉ ሌሎች ግን ይሄ ብሔራዊ ቡድን እንዲሁም ያለ ክርስቲያኑ አስፈሪ ነው እያሉ ነው። ጉዳዩ የሚያወያይ ስለሆነ እኛም ብናወራበት አሪፍ ይመስለኛል። ክርስቲያኖ ሮናልዶ ለሀገሩ ባደረጋቸው ያለፉት 226 ጨዋታዎች 143 ጎሎችንና 37 አሲስቶችን በማስመዝገብ የፖርቹጋል ኦልታይም ሊዲንግ ቶፕ ስኮረር ነው። በአቬሬጅም በየመቶ ደቂቃው አንድ የጎል አስተዋጽኦን ያስመዘግባል። አንድ ዩሮን ጨምሮ ሁለት የኔሽንስ ሊግ ዋንጫዎችንም በሱ መሪነት ወደ ፖርቹጋል ናሽናል ቲም መደርደሪያ ገቢ አድርጓል። ስለዚህ የክርስቲያኖ ለፖርቹጋል ያለው ጠቃሚነት እና ወሳኝነት በእነዚህ ቁጥሮችና በሌሎችም ማሳያዎች የማይካድና ፊት ለፊት ያለ ሀቅ ነው። ታዲያ የጠቃሚነት ጥያቄው ለመጀመሪያ ጊዜ የተነሳው ከ2022 ወርልድ ካፕ በኋላ ነበር። በዛ ሲዝንም ክሪስቲያኖ በክለብም ሆነ በብሔራዊ ቡድን ቆይተው ጥሩ የማይባል ጊዜን ያሳለፈበት ወቅት መሆኑ አይዘነጋም። በወርልድ ካፕ ቶርናመንት ላይም አንድ ጎል ብቻ ነበር ማስቆጠር የቻሉ ይባስ ብሎ ከሞሮኮ ጋር በነበረው ወሳኝ የሩብ ፍጻሜ ግጥሚያ ላይ ቤንች ተደርጎም ነበር። በዚህ ወቅት ነበር ታዲያ ፖርቹጋል ያለ ክርስቲያኖ ሮናልዶ የተሻሉ የሆኑ እንዲህ እየተባለ ጥያቄ መነሳት የጀመረው። ሆኖም ግን ከ2022 የዓለም ዋንጫ በኋላ ለፖርቹጋል ባደረጋቸው 30 ጨዋታዎች 25 ጎሎችን በማስቆጠሩ ለፖርቹጋል ያለውን ጠቃሚነት መልሶ አሳይቷል። ይሄ ወሬም ረገብ ብሎ የነበረ ቢሆንም ድጋሚ እንደ አዲስ ደግሞ ፖርቹጋል አርሜኒያ 9ለ1 ስታሸንፍ መነሳት ጀመረ። እንደሚታወቀው ክሪስቲያኖ በአየርላንዱ ጨዋታ ላይ በአየርላንዳዊ ተጫዋች ዳራ ኦሼ ላይ በሰራው ጥፋት ምክንያት በፖርቹጋል ናሽናል ቲም ኬሬሩ ለመጀመሪያ ጊዜ ቀይ ካርድ መመልከቱን ተከትሎ ለሶስት ጨዋታዎች ስለተቀጣ በአርሜኒያው ጨዋታ ላይም አልተገኘም። ፖርቱጋልም ብሩኖ እና ዣዋ ኔቬዝ ሃትሪክ በሰሩበት ጨዋታ 9 አሸነፈች። እንደ ምክንያትነትም ያነሱት የልጆቹን ነፃነት ያላቸውን የፕረሲንግ አክቲቪቲ እና ሌላ በ9 ጎል ባሸነፈችበት የ2023 ጨዋታ ክሪስቲያኖ በቢጫ ካርዶች ምክንያት አለመኖሩ አጋጣሚ አይደለም የሚሉት ምክንያቶች ናቸው። በሌላ ሳይድ ደግሞ ክርስቲያኖ ያለው ልምድ ረሃብና ለማሸነፍ ያለው ተነሳሽነት ባለፉት 30 ጨዋታዎች ካሳየው ብቃት ጋር ተዳምሮ አሁንም ወሳኝነቱ አይካደም የሚሉት ድምፆችም ትንሽ አረሉ። የፖርቹጋል ያለ ክርስቲያኖ ማሸነፍም የተጫዋቾቹ ጥራትና ስኳዴቪዝ ማሳያ እንጂ የክርስቲያኖ አለመኖር ውጤት አይደለምም ብለዋል እነሱን የሚረዳም አንድ ስታት አለ ያም ካለፉት 36 ጨዋታዎች ከክርስቲያኖ ጋር በ30 ያላቸው ዊን ፐርሰንቴጅ 70 ሲሆን ያለ ክርስቲያኖ ባረጉት 6 ጨዋታዎች ግን ዊን ፐርሰንቴጃቸው ወደ 66.6 ይወርዳል እናንተስ ከየትኛው ሳይድ ናቸው ግሌዘሮች የፈርጉሰን ውጤት ናቸው እኛ ያልነውን ቢሰማ ኖሮ ይሄኔ ግሌዘሮች ዩናይትድ መጫወቻ አያደረጉትም ነበር ሲል ጆን ኦኒል የተባለው ሰው ተናግሯል። ለግሌዘሮች መምጣት ፈርጊ ምን ያህል ተጠያቂ መሆን ይችላል? በዚህ ቪዲዮ በተናርገን እናየዋል። ስለ ማኒስተር ዩናይትድ የውጤት ማሽቆልቆል ሲነሳ ክለቡን እዳ በዳ ያደረጉት የግሌዘር ቤተሰቦች አብረው ይነሳሉ። ምክንያቱም ከዩናይትድ ትልቅ ችግሮች መካከል ዋነኛው የአስተዳደር መዝረክረክ ነውና ግሌዘሮች ኃላፊነቱን ይወስዳሉ። ታዲያ እነዚህ አሜሪካዊ ባህላ ሀብቶች በቀጥታ ባይሆንም በተዘዋዋሪ በፈርጉሰን ምክንያት ነው የመጡት እየተባለ ፈርጊ ላይ ጣት ይቀሰራል። የፈርጊ ጥፋት ነው የተባለበትን ሁለት ምክንያቶች ልንገራችሁ። ሰር አሌክስ ፈርጉሰን ከበፊት ጀምሮ ከእግር ኳስ ውጭ የፈረስ ውድድር አድናቂና ወዳጅ መሆናቸው ይታወቃል። የተለያዩ የፈረስ ውድድሮችን መታደም የፈርጊ ሆቢ ነበር። ታዲያ ወደ ፈረስ ውድድር ቦታ ሲመላለስ በፈረሱ ዓለም ሁለት ወሳኝ ሰዎችን ይተዋወቃል። እነሱም አየርላንዳውያኑ ቢሊነሮች ጄፒ ማክማነስ እና ጆን ማግናየር ናቸው። ኩልሞር ስተድ የሚባል በፈረስ ውድድርና በሆርስ ብሪዲንግ ላይ የሚሰራ ትልቅ ካምፓኒ ባለቤቶችም ናቸው። ታዲያ ፈርጊ ከእነዚህ ሁለት ሰዎች ጋር የጠበቀ ጓደኝነትን ይመሰረታል። ከዛም አልፎ በዛን ሰዓት ማለትም በሁለት ሺዎቹ መጀመሪያ የማንችስተር ዩናይትድን ሼር እንዲገዙ ያሳምናቸውና ሁለቱ ሰዎች የዩናይትድ ሼር ሆልደር ይሆናሉ። እንደ ምስጋና የሆንም ዘንድ አንድ ሮክ ኦፍ ጅብራልተር የተባለውን የእነሱን ፈረስ ለፈርጊ በስጦታ መልክ ያበረክቱለታል። እያለ እያለ ጓደኝነታቸው እየጠበቀ ቢመጣም ሊቆይ ግን አልቻለም። ፈርጊ ሮኮፍ ጅብራልተር ላይ የባለቤትነት ጥያቄ ሲያነሳ ቢሊዮነሮቹ ተቆጡ ነገሩ እየከረረ ሲመጣ ጉዳዩ ወደ ፍርድ ቤት አምርቶ ለፈርጊ 2.5 ሚሊዮን ፓውንድ ካሳ እንዲከፈለው ይፈረድለታል። ያኔ ሁለቱ ሰዎች በጣም ተናደው ለበቀል ተነሳሱ ያላቸውንም ሼር በትልቁ አሳደጉና ፈርጊ አይፈልጓቸውም ለተባለው ሰው ሼራቸውን ሸጡት ያንም ሼር የገዛው ሰው ማልኮም ግሌዘር ነበር በዚህ ምክንያት ነው ግሌዘሮች ወደ ማንቸስተር ዩናይትድ ቤት የገቡት። ግሌዘሮች በፈርጊ ምክንያት ነው ተብሎ የተጠቀሰው አንደኛው ምክንያት ይሄኛው ነው። ፈርጊ ከነዛ ባለሀብቶች ጋር ባይጣላ ኖሮ ግሌዘርስ የሚባሉ ሰዎች ስለማይኖሩ ማለት ነው። ወደ ሁለተኛው ምክንያት ስናልፍ ደግሞ በሰዓቱ የነበሩ አክቲቪስቶች ለፈርጊ ክለቡን ለቃለው ብሎ እንዲያስፈራራ መክረውት የነበረ ቢሆንም ፈርጊ ግን ፍቃደኛ አልነበር። ይህን ሀሳብ ካመጡትም ሰዎች መካከል አንዱ አንድ የዋልሽ የተባሉ አክቲቪስት ነበር። ጆን ፖል ኦኒል የተባለው ሰው ደግሞ ፈርጉሰን ትንሽ እንኳን እንደሚለቅ የሚያመላክት ማስፈራሪያ ቢጠቀም ኖሮ በእርግጠኝነት ግሌዘሮች አይመጡም ነበር፣ እኛም እሱም እንደምናውቀው ግሌዘሮች የእሱ ሌጋሲ ናቸው በማለት ፈርጊ ላይ ጣት ቀስረዋል። እንደሚታወቀው ጆን ፖል ኦኒል እና ዋልሽ በጋራ ሆነው ኤፍሲ ዩናይትድ የሚባል ሌላ ክለብ ማቋቋማቸውም ይታወሳል። በእነዚህ ሁለት ምክንያቶች ነው ግሌዘሮች በፈርጉሰን ምክንያት ነው ወደ ማንቸስተር ዩናይትድ የመጡት ተብሎ የሚታመነው። ብዙዎች እንደሚሉትም የዩናይትድ ውድቀት ጅማሬ ታየው ከዛን ጊዜ ጀምሮ ነበር። ምንም እንኳን ፈርጊ በ2012 ግሌዘሮች በጣም ሰፖርቲቭ ናቸው ብለው እነሱም ቢከላከሉ የእናንተ ሀሳብ ግን ምንድን ነው? የፈርጊ ጥፋት አለበት? ለምን ይመስላቸዋል ብራዚላውያን ተለይተው ስኪል ፉል የሆኑት? አንድ ብራዚላዊ ተጫዋች ድሪብለር ካልሆነ ራሱ ፌክ ብራዚላዊ እየተባለ ነው የሚጠሩ። ታዲያ ለዚህ ሁሉ መሰረቱ ማርሻል አርት ነው ብላችሁስ? እንዴት እንደሆነ ልንገራችሁ። የእግር ኳስ ተመልካች ሁሉ በአንድ ድምፅ ከሚወዳቸው ተጫዋቾች መሃል አብዛኞቹ ብራዚላውያን ናቸው። ታዲያ ሁላችንም የምንወዳቸው ባሳኩት ነገር ሳይሆን ሜዳ ውስጥ ሲገቡ ከሚያሳዩን ማጂክ አንጻር ነው። ታዲያ ይሄ አርት የሚመስል አጨዋወት ከየት እንደመጣ ለመረዳት ትንሽ ወደኋላ መለስ ብለን ታሪክን ማገላበጥ ያስፈልጋል። ያኔ በቅኝ ግዛት ዘመን ፖርቹጋሎች ብራዚልን በቁጥጥራቸው ስር አድርገው እንደነበር የሚታወስ ነው። ታዲያ ብቻቸውን ሳይሆን ወደ ብራዚል የገቡት አብረዋቸው አፍሪካውያን ቅኝ ተገዢዎችንም ይዘው ነበር ብራዚል የደረሱት። ያኔ ታዲያ ሁሉም በቅኝ ግዛት ብራዚል የገባው ሰው ትዕዛዝ አክባሪ አልነበረምና አንዳንዶች እያመለጡ ወደ ጫካ በመግባት ነፃነታቸውን ያውጁ ነበር። ያኔ ነው ለአሁኑ የብራዚል ጥበብ መነሻ የሆነው ትልቅ ሙቭመንት የተፈጠረው። ያም ዥንጋ ስታይል ይባላል። አፍሮ ብራዚል ነዋሪዎች ዥንጋ የተባለውን የካፖዌራ ማርሻል አርት ሙቭመንት እራሳቸውን ከጠላት ለመከላከል ብለው ፈለሰፉት። ነገር ግን ነገሮች ተረጋግተው ቅኝ ግዛቱ ሲቀሰቅስ ከጫካ ወጥተው መኖር ሲጀምሩ ዥንጋ የተባለው ሙቭመንት በህግ ተከለከለ። ስለዚህ ያላቸው አማራጭ ዥንጋን በዳንስና እግር ኳስ ውስጥ መደበቅ ነበር። እያለ እያለ ከስተማይዝ እያደረጉት እግር ኳስና ዳንስ ውስጥ ገብቶ ቀረ። ታዲያ ይሄ ስታይል ኦፍ ፕሌ ሁለት ፒላሮች አሉት። እነሱም ባላንስና ሪትም ናቸው። ተጫዋቾች ከምንም በፊት የሰውነታቸውን ባላንስ መጠበቃቸውን ማረጋገጥ መቻል አለባቸው። የትኛውንም የዥንጋ ስታይል ከማድረጋቸው በፊት ማለት ነው። ከዛ በኋላ ከኳሱና ከተጋጣሚ የእንቅስቃሴ ሪትም ጋር ሲንክ በማድረግ ዥንጋን አፕላይ ማድረግ ይችላሉ። እነዚህም ፒላሮች አፕላይ ለማድረግ ታዲያ ሁለት መሰረታዊ ኤክሰርሳይሶችን መተግበር ይጠበቅባቸዋል። አንደኛው ጆጎ ቦኒቶ ድሪል ወይም በእንግሊዝኛው ቢዩቲፉል ጌም የሚባለው ሲሆን ትኩረቱም የተጫዋቾችን ቅልጥፍና፣ ባላንስና ቦል ኮንትሮልን ማሻሻል ላይ ነው። ሌላኛው ደግሞ ዳንስ መንሰል ሙቭመንቶችን ከካፖዌራ ዳንሰሮች እያዩ መለማመድ ናቸው። በአጠቃላይ ዥንጋ ወይም ስዊንግ የሚባለው ስታይል ይህን ይመስላል። ከሱ ውጭ ግን ሌላ አንድ ፋክተርም አለ ኢጎር ማክነር የተባለው ፎርሙላ ፎር ሰክሰስስ ኢንስፖርትስ በተባለው መጽሐፉ ላይ አንድ ሲሞን ክሊፎርድ የሚባለው አሰልጣኝ በ1997 ለጥናት ብራዚል ሄዶ የታዘበውን በዚህ መልኩ አስቀምጦታል። ሲሞን የብራዚሎች የእግር ኳስ ጥበብ ይገርመውና ለማጥናት ወደ ብራዚል ይሄዳል። ሲሄድም በሳኦ ፓውሎ ትንሽ ቀን አሳልፎ ያልተለመደ አይነት ጌምን ያያል። ጌሙ በትንሽዬ ሜዳ አነስና ከበድ ባለ ኳስ ልጆች ሲጫወቱ ያያል። ገርሞትም ሲጠይቅ የጨዋታው ስም ፉትቦል ዴሳላኦ ወይም ፉትቦል ኢንዘሩም ይባል ነበር። በአሁኑ አጠራሩና ሁላችንም በምናውቀው ፉትሳል ማለት ነው። ታዲያ አብዛኞቹ ብራዚላውያን ተጫዋቾች ፉትሳልን ተጫውተው ማደጋቸው የድሪብሊንግ ችሎታቸው ላይ ትልቅ ተጽዕኖ አሳድሯል። ስለ ብራዚላውያን ምን ትላላችሁ? የእናንተስ ምርጡ ብራዚላዊ ማን ነው? እርሊንግ ኋላ ለሁሉም የኖሩ የቡድን አባላት ከጨዋታ በኋላ በርገር ሲሰጥ አይታቸዋል። ምናልባት ለእኛ ሲምፕል አክት ቢመስለንም፣ በዛርቶ ፏሪ የምናውቀው ታላቁ ጀኔራል ሳንዙ ቢያዩ ግን ይሸልመው ነበር። ለምን እንደዚህ እንዳልኩኝ፣ በዚህ ቪዲዮ አብራራለሁ። ኖርዌይው ግዙፍ አጥቂ ኤርሊንግ ሃላንድ ገና ካሁኑ በዚህ ሲዝን ለሀገሩና ለክለቡ በ20 ጨዋታዎች 32 ጎሎችን ማስመዝገቡ በክለቡም ሆነ በብሔራዊ ቡድኑ ላይ እያሳደረ ያለውን ተጽዕኖ ለመመልከት ቀላልና ግልጽ ያደርግልናል። ነገር ግን ከሃላንድ ጥንካሬዎች መካከል አንዱ ከሜዳ ውጭ ያለው ዲሲፕሊንና የሜንታሊቲ ጉዳይ ይነሳል። የመሪነት አቅሙን ደግሞ እንድንመለከት ይረዳን በኖርዌይ ብሔራዊ ቡድን ላይ እያሳየ ያለው ካራክተር ነው። ሃላንድ ለመላው የብሔራዊ ቡድን አባላት ከኤስቶኒያው ጨዋታ በኋላ ወደ ሰባ የሚጠጉ ቺዝበርገሮችን ገዝቶ አከፋፈል። ታዲያ ለምንድን ነው ይሄን ያደረገ? መቼም የናሽናል ቲም አባላት አንድን ቺዝበርገር አፎርድ ማድረግ አቅቷቸው እንዳልሆነ እኔም እናንተም ጠንቅቀን እናውቀዋል። ይልቁንስ ሃላንድ የሳንዙን ስትራቴጂ ነው ተግባራዊ ያደረገው። በታዋቂው ዛርቶ ፏር መጽሐፍ ላይ ሳንዙ ስለ ሊደርሺፕ ሲያስረዳ ምን አለመሰላችሁ? ሰዎችን ልክ እንደወለድካቸው ውድ ልጆች ተንከባከባቸው ይሄን ካረግ አንተን እስከምትገባበት ጥልቅ ሸለቆ ሁሉ ይከተሉሃል ብሎ በመጽሐፉ አስፍሯል። አያችሁ፣ ኧርሊንግ ሃላንድ ከጨዋታ በኋላ ለሁሉም በርገር ገዝቶ መስጠቱ ለቡድን አባላቱ የሚያስተላልፈው በጣም ትልቅ መልእክት አለ። አባላቱም ሰብኮንሺየስሊ ይሄ ሰው ለኛ ያስብልናል ብለው እንዲያስቡም ያስገድዳቸዋል። ሃላንድ ይሄን አክቲቪቲ ከጨዋታው በፊት ቢሆን ያረገው እነሱን ለመደለል ነው ተብሎ ይታሰብ ነበር ነገር ግን ከጨዋታው በኋላ ይሄን ማድረጉ አንድም እንደ ሪዋርድ አንድም በድካም ውስጥም ሆኖ ራሱ ለቡድን ጓደኞቹ እንደሚያስብ ማሳየው ሆኖ መቅረብ ይችላል ለዚህ ነው ሰንዙ ቢያገኘው ይሸልመው ነበር ያልኳችሁ ወደ ሌላኛው የሊደርሺፕ ኳሊቲ ስናልፍ ደግሞ አሁንም ወደ ሰንዙ ልመለሳችሁና የሚለውን ልንገራችሁ የአንድ መሪ ካራክተርና አክሽን ከስልጣኑ በላይ ፓወርፉል ነው አሸናፊ ተዋጊ አሸንፎ ነው ወደ ጦርነት የሚያመረው እንጂ ወደ ጦርነት አምርቶ አይደለም ለማሸነፍ የሚጥረው ብሎ ስለ ዊኒንግ ሜንታሊቲና ካራክተር ጽፏል። የሃላንድን ካራክተር ለመረዳት ታዲያ ኖርዌያዊ ጋዜጠኛ ሲቬርሴን የሚለውን እንመርምር። ሃላንድ የተለመደ አይነት የኖርዌያዊ ባህሪ አይደለም ያለው። የስካንዲኔቪያ ካልቸር ትሑት እንድትሆን ነው የሚያስተምር። ሃላንድ ግን ስለ ራሱ በድፍረት የሚያወራ አይነት ልጅ ነው። ኖርዌይ ውስጥ ኦሌ ገነር ሶልሻየርን እንወደዋለን በችሎታው ብቻ ሳይሆን ባህሪው አብዛኛውን የኖርዌ ኮሚኒቲ ስለሚወክል፣ በዩናይትድ ቤት ቤንች ሲሆን ራሱ ከትትናው አልጎደል ሃላንድ ቢሆን ግን ዝም እንደማይ ላረጋግጥላችሁ ወዳለው ሲል ስለ ሃላንድ ሜንታሊቲ ተናግሯል። እነዚህና ሌሎች የሱ ኳሊቲዎች ከሙሉ ስኳዱ ልፋት ጋር ተዳምረው ከ1998 በኋላ ኖርዌ ለዓለም ዋንጫ አልፋለች። ስለ ሃላንድና ኖርዌ ምን ትላላችሁ?